ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የጥቅምት 18 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በኦሮሚያ ክልል በአርሲ ዞን በኖኖ ጃዊ ቀበሌ የሚኖሩ 14 ሰዎች መገደላቸው ተነግሯል። ሰሙታላችሁ። በሰሜን ወሎ መቄት ወረዳ ፋኖ ከአካባቢው ህዝብ ጋር በመሆን አስተዳደራዊ መዋቅር እየዘረጋ መሆኑ ታውቋል። አብይ በዛሬው የፓርላማ ውሏቸው በህዋትና በኤርትራ ላይ ጦርነት አውጀዋል። ጊዜ አይፈጅብንም ሲሉም ተደምጠዋል። ከኤርትራ ጋር አሸማግሉኝ እያሉ መሆ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 በኦሮሚያ ክልል በአርሲ ዞን በኖኖ ጃዊ ቀበሌ የሚኖሩ 14 ሰዎች መገደላቸው ተነገረ። በኦሮሚያ ክልል በአርሲ ሀገረ ስብከት ጉና ወረዳ በሚገኙ ኖኖ ጃዊ ቀበሌ የሚኖሩ የኦርቶዶክስ ተዋሕዶ እምነት ተከታዮች መገደላቸውን ከቦታው የደረሰን መረጃ ያሳያል ሲል ኤምኬ ዘግበዋል። በመረጃው መሰረት በቀበሌው የሚኖሩ 14 ኦርቶዶክሳውያን ከሌሊቱ 6 ሰዓት አካባቢ በለተረቡ ጥቅምት 13 ቀን 2018 ዓ.ም 14 አጥቢያ ከተኙበት ከቤታቸው አስወጥተው የታጠቁ ኃይሎች በከፈቱት ተኩስ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 ሁኔታ መግደላቸውን በደረሰን መረጃ ለማወቅ ችለናል ሲል ዘገባው ጠቅሷል። ከተገደሉት ምዕመናን ውስጥ ስድስቱ በገገሌ ባለወልድ ቤተክርስቲያን፣ አንድ ደግሞ በሞዬ ቅዱስ ዮሐንስ ቤተ ክርስቲያንና ቀሪማቾች ባሉበት አካባቢዎች ሥርዓተ ቀብራቸው መፈጸሙ ተገልጿል። በመጀመሪያ እንደተመላከተው በቀበሌው ባለ ከፍተኛ ስጋት፣ በቀጣይ የባሰ ችግር እንዳይፈጠር በሀገረ ስብከት ደረጃ በጋራ መስራት ይገባል ተብሏል።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 የአካባቢውን የፋኖ ሰራዊት በማወያየት የህዝብ አስተዳደር መዋቅር በመዘርጋት የህዝብ አስተዳደሩንና የፋኖን ሚና ለይቶ በማሳወቅና በመስጠት የህልውና ትግሉን ማሳለጥ የሚቻልበት መንገድ ላይ አመርቂ ስራ እየተሰራ ይገኛል ሲል እዙ አስታውቋል። በዚህም ጥቅምት 15 እና 16 2018 ዓ ም ከአካባቢው የፋኖ ሰራዊትና አመራር እንዲሁም ከማህበረሰቡ ጋር ሰፊ ውይይት በማድረግ በየደረጃ ያሉ የሰራዊቱ አመራሮች ከሰራዊቱ የመጣውን ገንቢ ሀሳብና አስተያየት በመቀበል ተበታትኖ እየታገለ ያለውን ሰራዊት ማሰባሰብ በሚቻልበት ሁኔታ ላይ ተመክሮ ውጤታማ ስራ እየተሰራ እንደሚገኝ ተገልጿል። የህዝብ አስተዳዳሪ ሆነው በህዝብ የተመረጡ አመራሮችን በተመሳሳይ ማህበረሰቡ ያነሳቸውን ሀሳብና አስተያየቶች እንዲሁም ጥያቄዎች በመቀበል በቀጣይ የህዝብ አስተዳደር መዋቅሩ ፋኖ ነጻ ባወጣቸው ቀጠናዎች ታጋዩ ይሰራቸው የነበሩ ስራዎች በመጋራትና በማቅለል በርካታ የህዝብ ስራዎችን በመሸከምና በማገልገል ለትግሉ ውጤታማነት የበኩሉን ኃላፊነት መወጣት በሚችልበት ሁኔታ ላይ በመምከር ወደ ተግባር የማስገባት ስራ ተሰርቷል ሲልም አክሏል። በሌላ በኩል በአርበኛ መከታው ማሞ ከሚመራው ሸዋ ጠቅላይ ግዛት እዝ እና በአርበኛ ደሳለኝ ሲያስብ ሸዋ ከሚመራው አሳምነው እዝ የተውጣጡ የፋኖ ኃይሎች በጋራ በመሆን በወሰዱት እርምጃ ታላቅ ድል መቀናጀታቸው መረብ ሚዲያ ዘግበዋል። በመራ ቤቴ ቀጠና በተደረገ ውጊያ ጠላት በክፉ ቀን የሚታደጉኝ በሚል የሚመካባቸው ከአርባ በላይ ጀበና ሰባሪ አየር ወለድ ኮማንዶች ሲገደሉ ከአምስት በላይ የሚሆኑት መቁሰላቸውን ማረጋገጡንም ዘገባው አመልክቷል። ከተገደሉት መካከል የኮማንዶ ሻምበል አዛ ሻንጣዎች እና መስመራዊ አዋጊዎች ይገኙበታል የተባለ ሲሆን፣ በተጨማሪም በተለምዶ ጥርጥሩ ክላሽ በመባል የሚታወቀው በርካታ ጥቁር ክላሽንኮፍ መሳሪያ ማርከው መታጠቃቸው ታውቋል። አብይ በዛሬው የፓርላማ ውሏቸው በህዋትና በኤርትራ ላይ ጦርነት አወጁ። አብይ አህመድ ዛሬ ጥቅምት 18 2018 ዓ ም በፓርላማ ውሏቸው የተለመደ ሐሰተኛ መረጃ ዛቻና ዘለፋ ያዘለ ንግግር ሲያደርጉ ብለዋል። አብይ ሸኔና ህዋትን በሚመለከት ባስተላለፉት ንግግር ከሸኔና ከህዋት መርጠው ስልጣን እንደሰጡም በድፍረት ተናግረዋል። በፕሪቶሪያው የተስማማ ነው ከጄኔራል ጻድቃን ገብረ ትንሣኤ ከአቶ ጌታቸው ረዳና ከአቶ አሰፋ አብርሃ ጋር ነው ያሉት አብይ በይፋ ከህዋት ጋር መስማማታቸውን በመካድ ስምምነቱን አፍርሰዋል። አቢይ በዛሬው ውሏቸው ከህወሃት ኃይሎች ጋር በይፋ ወደ ውጊያ እንደሚገቡ ሲዝቱ ለዚህም ደግሞ ወልቃይትን ለማስታከክ ሞክረዋል። በወልቃይት ጉዳይ ወደ ውጊያ ከምንገባ ብንስማማ ይሻላል፣ ከገባን ግን አታሸነፉንም ሲሉ ዝተዋል። ከዚህ ቀደም በትግራይ ካደረግነው ውጊያ በላይ በወለጋ ተዋግተናል ብለዋል። ከዚህ ቀደም በትግራይ ጦርነት አያስፈልግም እያሉ ጦርነት እንዳካሄዱት ሁሉ አሁንም በማሳነስ በማሳነስና በመፎከር ውጊያ እየቀሰቀሱ ነው። እኛ ያለን አቋም የወልቃይት ጉዳይም ይሁን በጎንደርም ጥያቄ ያለው ሰው ይሁን በአዲስ አበባም ጥያቄ ያለው ሰው ይሁን ኢትዮጵያዊ እስከሆነ ድረስ ተነጋግረን በሰላማዊ መንገድ በህዝበ ውሳኔ መልስ ያገኝ ይችላል። ለዚህ መዋጋት አያስፈልገንም፣ ግጭት አያስፈልገንም፣ ህዝብ ማስቸገር አያስፈልገንም። የእኛ አቋም እሱ ነው። ይህን የተግባባ ነው። ፕሪቶሪያ ላይ ሰርቪስ እሳ ተቋርጦ ነበር። ታስታውሱ ከሆነ ባንክ አልነበረም፣ ትግራይ መብራት የለም፣ ቴሌ የለም፣ በረራ የለም። ይሄን ደግሞ ፌዴራል መንግስት ይመልስ ነበር። ስልክ መለስን፣ ባንክን መለስን። አክሱም ኤርፖርት እነሱ አፈራርሰው ሄደው ነበር። ጠግነን በረራ ጀመር፣ መቀሌ ጀመር። ኢንዱስትሪዎች የሚጎላቸውን አሟልተን ብዙዎቹ ስራ አስጀመር። በጣም በርካታ የወደሙ ሀብቶች መልሰን ስራ እንጀምሩ አደረግን። እዚህ ጋር አንድ የሚጋነን ነገር አለ። የትግራይ ውጊያ በሚመለከት ተጋኖ የሚነሳ ነገር አለ። ባይዞ ትግራይ ላይ ያደረግነው ውጊያ ወለጋ ካደረግነው ውጊያ አንጻር ሲታይ በጣም ትንሽ ነው፣ እንዳይጋነን ማለት ነው። መጀመሪያ ላይ ሰሜን ሲጠጋ ሶስት ሳምንት ተዋጋን፣ መቀሌ ያዝን፣ ስምንት ወር ቆየን። ትግራይ ለቀን ስንወጣ ከራያ እስከ ከምሴ ሰሜን ሸዋ ድረስ ተዋጋን። የት አማራ ክልል ውስጥ ከዛስ ተዋክተን ነው መለስ ናቸው ወደ ድንበራቸው። ከዛስ ትግራይ ውጊያ አልነበረም። ሶስተኛ ዙር ጠቁን ሁለት ሶስት ሳምንት አዲግራት ደረስን። መቀሌ ልንገባ ስንል ተፈረመ ስምምነቱ ጠቅልለው ወጣል። በድምሩ በትግራይ ምድር የነበረው ውጊያ ቢበዛ የሁለት ወር ዕድሜ ያለው አንዳንዴ በሰላም የቆየነባቸው ጊዜም ተደማምሮ ሁልጊዜ ውጊያ ውስጥ እንዳለን የሚያስቡ ሰዎች አሉ። እንደዛ አይደለም፣ ጥቂት ነው። አማራ ክልል ገብቶ እስከወጡበት ጊዜ ያለውን ቢቆጠር ያለ ያክል ይችላል። መንግስት በሚመለከት ስምምነቱ ከሁሉ ፓርቲዎች ውጣጣ ነው። እኛ ምናል አንፈልግም፣ ብልጽግና አይፈልግም። ግድ የለም እናንተ የሚመቻቸው ምረጡ አሉ። የሚመቸን ጌታቸው ነው አሉ። ጌታቸው ፕሬዚዳንት ሆነ። ጌታቸው በፍጹም አንፈልግም ብሎ አባረሩና የሚመቸን ታደሰ ነው አሉ። ታደሰ ተመረጠ። አሁን ደግሞ ታደሰ ሲባረር እንጠብቃለን። እኛ ሰው አልመረጥንም። መራጭ እነሱ ናቸው። መርጠው አይስማማቸው። ታስታውሳላችሁ፣ በሐዋሳው ጉባኤ በመጀመሪያው ለውጥ ላይ ችግር ነበር። በሐዋሳው ጉባኤ መቶ ፐርሰንት የቲፒኤልኤፍ ማዕከላዊ ኮሚቴ ድምፅ ሰጥቶ ከመረጠኝ በኋላ በሁለት ወር ሶስት ወር ደግሞ አልተስማማውም። ራሱ መርጦኝ ማለት ነው። አሁን ያለው እንደዛ ነው። እኛ በጀት እስካሁን እንለቃለን። ማክሲመም ሰፖርት እናደርጋለን። የተበላሸ በአቅም ጠግነናል። የኛ ፍላጎት ትግራይ ክልል ተጨማሪ ውጊያ አያስፈልግም፣ አላማ የለውም። ትግራይ የሚደረግ ውጊያ አላማ የለውም። አላማ የለው ውጊያ ደግሞ የተሳካ ይሁን ያልተሳካ ማረጋገጫ የለውም። የሆነ ግብ ለማሳካት ካልሆነ በስተቀረ ዝም ብሎ ሰው ህይወቱን አይከፍልም፣ ጥቅም የለውም። ትግራይ የሚደረግ ውጊያ ነሰላም ያስፈልጋል የጥይት ድምፅ ሞት አያስፈልግም። እኛ እንደው ከአማጽ ጋር መነጋገር ልምድ አለን። ቅድም እንደገለጽኩት ተወያይተናል። ቲፒኤልኤፍም በሰከነ መንገድ አንደኛ ምርጫ ቦርድን አክብሮ ህገ መንግስት አክብሮ ትክክለኛ ጉባኤ አድርጎ ህጋዊ ፓርቲ መሆን የሚጠበቅበት ከባድ ከባድ ነገር እኮ አይደለም። ምርጫ ቦርድ መጋበዝ፣ አሰራሩን መከተል፣ ጉባኤ ማካሄድ፣ ምርጫ መሳተፍ፣ ካሸነፈስ መንግስት መሆን። ግን ለመወዳደር ለምርጫ ዝግጁ ካልተኮነ አስቸጋሪ ይሆናልና በዚያ ሳይድ ያለኝ ምክርኔ ውጊያ ይበቃናል፣ አያስፈልገንም። ግዴላችሁ ምትዋጉም አታሸንፉም፣ አይታችሁታል፣ ጥቅም የለውም። ግን ውጊያ ያስፈልገን ተባብረን አገርና አልማ ነው። ለምን ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም ይባላል። በጉልበት ዘመን ያልሆነውን ዛሬ አይሳካም። ስቱሌት ባይዘወይ የኢትዮጵያን መንግስት በኃይል ስቱሌት አይቻልም። አለፈ። ያኔ ተሞከረ አልሆንም አለፈ። ከአሁን በኋላ ሰላም ብቻ ነው። እንደ አባይ ሺህ ዓመት ሸለቆ ሲጓዝ ይኖራል እንጂ አንድም ቀን መንግስት በኃይል መጣል አይቻልም። ለዚህም የትግራይ እናት የምትፈልገውን ሰላም ማምጣት ነው። መሯቸዋል። እነሱ ልጆቻቸውን ገብረው በቃን ብለዋል። ለነሱ ሰላም በእኛ በኩል ዝግጁ ነን። በዚያ ሳይድም ዝግጁ መሆን ያስፈልጋል። በቅርቡ ሰምታችሁ ከሆኑ ወታደሮች ደሞዝ ጭማሪ በሚል ትንሽ ችግር ተገጥሞ ነበር። ትግራይ ውስጥ ትግራይ ያሉ የታጠቁ ኃይሎች በዲዲአር በህጋዊ መንገድ ቢወጡ ኤርትራን በሚመለከት ባስተላለፉት መልእክትም ፈጽሞ አያሸንፉንም ሲሉ ዝተዋል። የገጠማቸውን ሁሉ አያሸንፉንም እያሉ ውስጣቸው ተቦርቡሮ እስኪያልቅ የተቀመጡት አብይ የመጨረሻ ጦርነታቸውን ለማድረግ እያሟሟቁ ነው። ምክንያቱም ከህወሃትና ከኤርትራ ጋር ጦርነት ከተጀመረ በፋኖ የተዳከመው ኃይላቸው ሌላ ጦርነት ይሸከማል ተብሎ አይጠበቅምና። ሆኖም ለአሜሪካ፣ ለሩሲያ፣ ለቻይናና ለሌሎች ሀገራት ከኤርትራ ጋር በቀይ ባህር ጉዳይ የአሸማግሉኝ ጥያቄ ልከው እንደነበር አምነዋል።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 ገልጿል። በአሁኑ ወቅት ኢትዮጵያ ከሳራ በታች ካሉ 34 የአፍሪካ አገሮች ውስጥ 30ኛ ደረጃ ላይ ትገኛለች ያለው የዓለም አቀፉ የፍትህ ፕሮጀክት ሩዋንዳ በአለም አቀፍ ደረጃ 39ኛ በመሆን የተሻለ አፈጻጸም አላት ብሏል። በተጨማሪም ናሚቢያ እና ሞሪሺየስ በቀጠናው የተሻለ አፈጻጸም ያላቸው ሀገራት መካከል ተካተዋል። የኢትዮጵያ የህግ የበላይነት ለተከታታይ ዓመታት እያሽቆለቆለ ይገኛል። ለአብነትም ኢትዮጵያ በጎርጎሮሲያኑ 2022 ከ140 ሀገራት ውስጥ 123ኛ ደረጃ ላይ የተቀመጠች ሲሆን በተለይም ሰላም በስርዓትና ጸጥታ ላይ መዳከም መታየቱ ተገልጿዋል። እንዲሁም በ2023 እንደ አውሮፓውያን አቆጣጠር ከ142 ሀገሮች ወደ 129ኛ ደረጃ ዝቅ ያለች ሲሆን በ2024 ደግሞ ደረጃዋ ከ142 ሀገሮች 130ኛ ደረጃ ላይ ደርሷል። አገሪቱ በዚሁ ዓመት ወደ 132ኛ ደረጃ ዝቅ ብላለች። ኢትዮጵያ በ2025 ሀሳብን በነፃነት በመግለጽ በመሰብሰብ ነፃነትና በሲቪክ ተሳትፎ ያስመዘገበችው ውጤት የከፋ መሆኑን የገለጸው ተቋሙ ይህም ተመሳሳይ ማሽቆልቆል ካሳዩ ከሰባ ከመቶ በላይ ከሚሆኑ ሀገራት ዓለም አቀፍ አዝማሚያ ጋር ተመሳሳይ መሆኑን ጠቁመዋል።